አይነቶች የእህል ዘርፎች በሙሉ ይሆናል። በሀገራችን የተመረቱ ጤፎችንም ይዤላችሁ መጥቻለሁ። ማለት ጤፍ ዘጠና ብር ገብቷል። አንድ ጊዜ ማየት ያለብን እህሉን እንዴት ነው ያኔ ከብሩ ጋር አንድ አይነት ነው። ወጣ እጅ ላይ ያስታውቃል። በብር ቅናሽ አንዳንድ ጊዜ ያየን እንሸወዳለን። የሁሉንም ዝርዝር አብረን ሆነን የምናየው ይሆናል። በቅድሚያ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ላይክ፣ ሼር እያደረጋችሁ ነባሮች ደግሞ ላይክ፣ ሼር እያደረጋችሁ ተከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? አልሐምዱሊላ ከኔ ጋር ሁሉ መልካም፣ ሁሉ ሰላም ነው። እናንተንም በያላችሁበት ሰላማችሁን እያብዛልኝ እላለሁ እህት ወንድሞቼ እዚ ጋ ዛሬ እንደምትመለከቱት በእህል መጋዘን እገኛለሁ። የእህል አይነቶች የእህል ዘርፎች በሙሉ ይዤላችሁ ቀርቤያለሁ። ሁሉንም የማሳያችሁ ይሆናል። በሀገራችን የተመረቱ ጤፎችንም ይዤላችሁ መጥቻለሁ ማለት ነው። ዛሬ ጤፍ ዘጠና ብር ገብቷል ለምትሉ ልጆችም የማሳያችሁ ይሆናል ማለት ነው። በቅርብ የት አገር ነህ ለምትሉ ደግሞ የምትሉም አላችሁና ወሎ ኬሚሴ ከተማ 05 ቀበሌ እንገኛለን። ማዘዝ ለምትፈልጉ ስልክ ቁጥር ዝጋ አለላችሁ፣ ወይም ደግሞ 0929420984 በኢሞ በቴሌግራም በዋትሳፕ በማናገር ትችላላችሁ። በየትኛውም ቦታ የምናደርስላችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ፣ ነባሮች ደግሞ ላይክ ሼር እያደረጋችሁ ተከታተሉ። ወደ ቪዲዮ ዝጋ እንደምትመለከቱት የህል አይነት በሙሉ ይዤላችሁ ቀርብ ያለው ማለት ነው። ዘጠና ብር ቀንሷል። እንዴት ነው ለምትሉ ልጆች ማለት ነው። እንደምትመለከቱት እህል አይነት አይነት አለው። በሀገራችን የሚመረቱ እህሎች አሉ። በገጠር የሚመረቱ አሉ። በሌላ ቦታ የሚመረቱ አሉ። አንዳንድ ጊዜ ማየት ያለብን እህሉን እንዴት ነው ያኒ ከብሩ ጋር አንድ አይነት ነው ወይ የሚለውን ነገር ነው። ያኒ ዘጠና ብር የሚባሉት እህሎች ማለት ነው። ቀላል ናቸው። የሆነ ቡላ ነገር ነው ታውቃላችሁ። እንደዛ ነገር ነው። እንደገና ደግሞ እዚህ መቶ አስር ብር የሚባለው ደግሞ እጅ ላይ ያስታውቃል ከበድ ይላል። እንደገና ደግሞ አሁን የሚመረትና መጀመሪያ ነባር የሆነው አንድ አይነት አይደለም፣ እንጀራውም ይለያያል ማለት ነው። በብርቅናሽ አንዳንድ ጊዜ እያየን እንሸወዳለን። ያ አይደለም ያ አይደለም ወላሂ፣ ያኔ እጃችን ላይ ራሱ እንደዚህ ስናየው ማለት ነው ያስታውቃል። በጣም ቀላል ነው ይሄ ዘጠና ብር ወይም መቶ ብር የሚባለው ማለት ነው። አሁን እዚህ ጋር እኔ እያየሁት ነው በራሴ ማለት ነው እና ይለያያል አነጻጽረ ማየት ግድ ነው። እዚጋ ደግሞ ማሽላዎችም አሉ። እነዚህም ይቀንሳል፣ የሚጨምር አለ። በአይነት ነው። አንዳንድ ጊዜ እንደኔ አስተሳሰብ ማለት ነው ብራችን አውጥተን ደህና ነገር ብንገዛ ስላለሁ የብር ዝቅት አይተን የማይሆን ነገር ከመግዛት ደህና ነገር መግዛት ይሻላል ማለት ነው። ከልጁም የምንሰማው ይሆናል ከባለመጋዘኑ የቦረናም ጤፍ አለ ማለት ነው። ዋጋውን ከልጁ ከራሱ ከባልቤቱ ከባለ መጋዘኑ አብረነው ሆነን የምንሰማው ይሆናል። ሰብስክራይብ እንዳትረሱ። ወደ ቪዲዮ ነው። እነዚህ ደግሞ የተሻለ ተብሎ ራቅ ካለ ቦታ ስለሚገኝ መኪና ክራይም ስለሚጨምር ነው። የቦረና ጤፍ ይባላል መቶ አስር ብር ናቸው። ያው ይሄ ጭማሪ ከዚህ ያደረገው አንደኛ ጥራቱ ነው። ሲቀጥል ሁለተኛ ደግሞ ቦታውም ራቅ ያለ ነው። ቦረና ድረስ የሚመጣው መኪና ክራይ ራሱ ጭማሪ ስለሆነ ስድስት መቶ ሰባት መቶ ብር ድረስ ተከፍሎ ስለሚመጣ ነው ሊጨምር ያስቻለው ምክንያት ማለት ነው። አሁን ያለ ነገር እነዚህ ስንት ናቸው?

እነዚህ ቀጠጦ የሚባለው ጅሩ ሳይሆን ቀጠጦ የቅድመኛው ጅሩ ሲሆን ይሄኛው ቀጠጦ ማሽላ የሚባለው ነው። ጅሩም ደግሞ ሆኖ አይነት አይነት አለ። ለምሳሌ አሁን ይሄ ቀነስ ያደርጋል እስከ ስልሳ አምስት ብር ድረስ ነው። አሁን ይሄ ማለት ነው። ያቺኛዋ ደግሞ ምርጥ ናት፣ እንኳን ለእንጀራነት ይቀርና ለቆሎም ይሆናል የሚያሉት ነው። ያንን ያለው ይሄ እሳ እዚህ ጋር የምትመለከቱት ደግሞ ማሽላ ነው። እነዚህም ሀምሳ ብር እና ስልሳ ብር ናቸው ማለት ነው። ውድ የተከበራቸው የቻናል ቤተሰቦች፣ የዛሬው ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።